ም ከኔ ጋር እንዲሄድ እየተመቻችለት ነው። ያመቻችልን ደግሞ አልናገርም። ለምን ምታቀዋለ? ለምን ፓስፖርቴ እንደበከው ማለት አብርሽና ሩታ እንደሚወስዱኝ ከእነሱ ጋር አጃቢ ምናምን ስናወራ ባለፈውም ራስ አንተ አሰላሙ አለይኩም፣ ውድነ የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ እንዴት ይዟችኋል? ስራ ሁሉ ሰላም ነው? እኛጋለን ሙቀቱ፣ ጋይስ አንዳንዴ ብርድ ይሆናል፣ አንዳንዴ ሙቀት ይሆናል እና የምታዩኝ የዛሬ ቤት ላይ ነኝ። ትንሽ ደብሮኛል። እንግዲህ ሁላችሁም ከትናንትና በፊት የተፖሰተውን ባናል በአነዋር ዩቱብ ላይ አይታችኋል እና ያ እንዳለ ሆኖ ግን ዛሬ ላይ በጣም ነው ያስደበረኝ፣ ማለት በጣም እኔ እንግዲህ እንደምታዩት አነዋር በጣም ጀስት ፍሬንድ ጓደኛ ነው። በቃ ምንም ነገር ቢሆን አልደብቀውም፣ አማክረዋለሁ። አንዲ ማራ ላይ ነው የምንኖረው እና የሆነ ነገር ሲፈጠር በቃ ከሄድ ወይም ሄጄ ያለበዛ ደግሞ ቤተክስት እንደዚህ እንደዚህ ቢሆን እንደዚህ ነው ምናምን ብዬ አማክረው ነበር እና ዛሬ ግን በጣም ነው ያስደበረኝ። እሱ ደግሞ ምን መሰላችሁ እንግዲህ አብርሃም ሆነ ሩታ ጀስት ጓደኞቼ ናቸው። ማለት ፍሬንድ ጓደኞች ናቸው። ሁሌም አብረን ቪዲዮን ባንሰራ በጣም የምንዋደድ ጓደኞች ናቸው። ሲደብረኝ ሲከፋይ ወደ እነሱ ቤት እሄዳለሁ። እነሱም ደግሞ ወደ ወደ እኔ ቤት ይመጣሉ። ይመጣሉና፣ ሶፊ መጥፎ ጊዜ ነው ያሳለፍሽው፣ አሁን ላይ ደግሞ ደስታ ያስፈልግሻል እና እኛ ጋር ዱባይ እንድትሄጂ እንፈልጋለን ብለውኝ ነበረ። ያን በማስመልከት ነው ዛሬ የመጣሁት። ያው ለእናንተ እንግዲህ አላወራችሁም ነበረ፣ ሰፕራይዝ ስላደርጋችሁ አስቤ ነበረ። ግን አነዋር ያልጠበኩትን ነገር አደረገ። ማለት ከሱ ያልጠበኩትን ነገር ነው ያደረገ። እና በዛ ምክንያት ደግሞ ትንሽ ደብሮኛል ማለት ነው። ምክንያቱም በቃ በዚህ አጋጣሚ አብርሽን ም ሆነ ሩታን በጣም አመሰግናለሁ። እኔ ከእናንተ ጋር ደስተኛ እንድሆን በጣም ብዙ ጥራችኋል፣ ብዙ ነገር አድርጋችኋል እኔን ደስተኛ ለማድረግ እና እኔም ደግሞ ከእናንተ ጋር ለመውሰድ በጣም ብዙ ነገር አድርጋችኋል፣ ግን አመሰግናለሁ። ምክንያቱም በቃ የእናት ልጅ ራሱ ከስንት አንዴ ነው እንደዚህ የሚያደርገው። እኔ ደግሞ ለኦዲንሶቼ፣ ለእናንተ ለቤተሰቦቼ አልነገርኳችሁም ነበር። ምክንያቱም ማለት ለመሄዴ እርግጠኛ አልነበርኩ ረመዳን አካባቢ ነበረ ትሄጃለሽ ምናም ምናምን ብለው ሰፕራይዝ አድርገው የነበረው ግን እኔ ያው መጥቼ ሶሻል ሚዲያ ለእናንተ ለኦዲየንሶቼ አልተናገርኩም። ምክንያቱም እርግጠኛ አልነበርኩም የሆነ ውን ሲሆን ነው የምነግራቸው ወይም ደግሞ ከእነሱ ጋር አብሬ ነው ሰፕራይዝ የማደርጋቸው ብዬ አስቤ ነበረ። እናንተ ቤተሰቦቼ ናችሁ፣ በደስታይም በሀዘንም ጊዜ ከጎን የነበራችሁ እና ምንም ነገር ደግሞ እንድደብቃችሁ አልፈልግም። በጣም ነው የምወዳችሁ የማከብራችሁ ወደ ዋናው ነገር ስንገባ ያው እንግዲህ አብሽ እና ሩታ አብረው ዱባይ ሊወስዱኝ፣ አንዳንድ ነገሮችን እነሱ ከበር አድርገው ሊያዝናኑኝ ነበረ። በቃ አየር ቀይሪ ምናም ትንሽ ዲፕሬሽን ውስጥ ነሽ ምናምን ነገር ብለውኝ ነበርና፣ ምቀኛ ከሩቅ ይመጣል ትላለች አያቴ። እና ቤተሰቦቼ ምን መሰላችሁ? በቃ እነሱ እንደዛ አድርገው ኔን ሰፐሬት አድርገው አብረው ሊያዝናኑኝ አንዳንድ ነገሮችን ከበር ሊያደርጉልኝ ነበረ። በቃ ትንሽ አየር ቀይረሽ ምናምን መምጣት አለብሽ ብሎ ነበረ። ግን ምቀኛ ከሩቅ አይመጣም አይደለም የሚባለው። እንግዲህ እንዳልኳቸው ከኖር ጋር በጣም ቤስት ፍሬንድ ጓደኛ ነኝ። ከኔ ቤት ይውላል፣ ከእነሱ ቤት ይውላለሁኝ። እና ማለት ማስቀምጣቸው ፓስፖርት ምናምን የት እንዳለ ምናምን ያውቃል ሆም ብሎ እሱ መሄድ እሱ ስላልሄደ መሰለኝ ፓስፖርት እንዳይጠቀብኝ በጣም ብዙ ጊዜ ቤት ጋም ሄጄ ፈለኩት። ከነሱ ቤት ገባው ፈለግኩኝ ምናምን አጣውት። ጠየቅኩት ምናምን በቃ አልሰድኩም ነው የሚለኝ። ደግሞ ከሱ ከሱ ውጭ የላሴ ወስዳል ብዬ አላስብ። ምክንያቱም በጣም በቃ ተደፋፍሮ የሚገቡት እሱ ብቻ ነው። ቁምሳጥንም የሚከፍተው እሱ እሱ ነው። ቤቴ ጋስታላ ድረስ ማለት ነው እና አሁን ጠርቻለሁ እና ቤተሰቦቼ እንጃ ማለት በማወቅም ሆነ ባለማወቅ ማለት የሰው ልጅ ምንም ሁሌም ንጹ ነን ልንሆን አንችልም። አንዳንዴ በማወቅ በማወቅም ባለማወቅም ስህተት እንሰራለን እና እሱም ደግሞ በማወቅም ይሁን ባለማወቅ ፓስፖርት የመስዶ ደብቅ ደብቆ እስካሁን ድረስ ሊሰጠኝ አልቻልም። ዛሬ ግን አሁን በእናንተ ፊት ጠርቼ የምጠይቀው ይሆናል። አንዴና ለመጨረሻ ጊዜ የምር ነው ምላችሁኝ በጣም ነው የተመሳጨሁበት፣ ምክንያቱም የእኔ ደስታ የኔ መዝናናት የኔ መደሰት የኔ መስራት ያስደስተዋል ብዬ ከማስቧቸው ጓደኞቼ አንዱ አነዋር ነው ብዬ ነው የማስበው የነበረው። ዛሬ ግን ያ ነገር በቃ እንዲከሽፍብኝ ነው ያደረገ። እና እኛ እኛ ከሄድን በኋላ በሰባተኛው ቀን ትመጫለሽ ብለውኝ የነበረ ከሌላ አሁን ፕራይቬት ነው የሆነ ሰው ጋር ነበረ ሊሄድ ትኬት ምናምን እየተመቻቸልኝ የነበረው አሁን ግን ትኬትም እንዳይመቻችልኝም ሆነ ፕሮሰሱም ሆነ እንዳይጀመርልኝ እዚህ ዱባይ ደርሶ ማለት ሰማንያ ሺህ ብር ነው የተባለው። እና ሰማንያ ሺህ ብር ወዲያውኑ እንትን ብሎ በሶስት በአራት ቀን ፕሮሰሱ ያልቃል ማለት ነው። ያን ነገር ሊያደርጉልኝ ነበረ። እሱ ደግሞ ፓስፖርት ይዞ አልሰጠኝ አለ። ምን እንደማድረግ አላውቅም እና እኔ እንጃ በቃ ሄጄ እነሱ ጋር ትንሽ አየሮችቼ ተዝናንቼ ምናምን ብመጣ ደስ ይለኝ ነበረ። እያደረገ ያለው ነገር ግን አኗድ ጥሩ አይደለም እና ደውዬለታለሁ። ቤተሰቦች ይመጣል ያው እዚህ አንድ አካባቢ ነን ያለ ነው እና የመጣ ነው ብሎኛል። እስኪ የሚለውን ነገር ደግሞ አብረን የምናይ ይሆናል። እናንተም ደግሞ መልካም አስተያየታቸውን ኮሜንት ላይ አስፍሩልኝ። እንደዚህ አይነት ነገር ቢያጋጥማችሁ በጓደኛችሁ ምን ትላላችሁ? ምን ታደርጋላችሁ? በነገር አርነቤ እንደዚህ እየሮጠች ነውና፣ እሷን እያየሁ ነው የማወራችሁ። ሲከፋኝ ምን ሲለኝ መደበሪ አርነቤ ጓደኛ ይሁናለች ቻለቅ እንጠብቀው በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ እየታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ ሌድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም፣ እኔ አልሄድም ከዛ ሰፈር እግሬ አይረግጥም። እኔ አልሄድም ከዛ ሰፈር እንዴ! አጃቢዎቼ አጃቢዎቼ ሙሽራዋለች ከባለዋ ጋር ሙሽራዋ አጃቢዎቼ ማለት ዛሬ

ደብሮሻል ማለት የሆነ ጓደኛዬ አይደለ? ስለዚህ በቃ ግልጽ ሆነን እንድናወራ ስለፈለኩኝ ከትናንት ወዲያ ባረርኩት ነገር ደብሮች ነው አይደለም? በዛ አይደለም ይደበረኝ እኔ ሙሽራ ተብለሽ ለመምጣት ሲደበረሽ። አነዋር አሁን ያንን ርዕስ እንድታወር አይደለም ግን፣ አሁን ላይ ያልኩ ያለሁት ምንድን ነው የኔ መደሰት የሚያስደስት ከሆነ የኔ መከፋት የሚያስከፋ ከሆነ የኔ መለወጥ የምትደሰትበት ከሆነ እና አሁን ላይ እያደረግከው ያለው ነገር ትክክል ነው ብለህ ተስባለሁ። ያደረግከውንማ አድርገሃል እኮ ኖ ማለት ከትላንት ወዲያ ባረኩት ነገር ካልሆነ እኔ እና አንቺ ምንም የሚያገናኝን ነገር ማለት የማስከፋበት መንገድ የለም ብዬሽ የትላንትናው ከሆነ ስተዩ ኮነ አነዋር፣ ይሄ አይደለም እኮ አሁን እኔ ታይሜን እያቃጠልክብኝ ያለው ጊዜን እያቃጠልክ ሆነው ያለው። እሺ እንደማየውኩ ውሀ ተናደሻል፣ ሲሪየስ ሆነሻል። ስለዚህ መጠየቅ ያለብሽን ጠይቂ፣ ጠይቅኝ። እኔ በግልጽ ልንገርሽ እኮ ለምን ፓስፖርት ደበቅከው? ማለት አብርሽና ሩታ እንደሚወስዱኝ ከእነሱ ጋር አጃቢ እንደምሆን ምናምን ስናወራ ባለፈው ምራሰ አንተ ራስህ ነበርክ፣ ቁጭ ብለህ ነበርክ አይደለም? ሁላችንም ተሰባስበን እያለ ከዚህ እነ ዳኒ ሁሉ በነበሩበት ታይም እነ ጽጌ ምናምን በነበሩ ነግሬህ አለው። ያሉኝን ነገር በሙሉ ጓደኛዬ ስላውቅ በቃ እንደዚህ ሊያደርጉልኝ ነው እነሱ፣ ይሄን እንደ ስታይኔ ነው መለወጥ ስለሚፈልጉ እንደዚህ ሊያደርጉልኝ ነው አልኩ። ከዛ አንተ እሺ ምናምን ብለህ ፓስፖርትሽን አሳየኝ አልከኝ። አምኜ ነው አይደል? አሳይቼ ከንቹኑ ካልጋው እንደዚህ መሳቢያው ጋር ያስቀመጥኩት። አረ፣ ለምን ያለው ነው ከፍ እንዳልሄድ ትፈልጋለህ በቃ ለምንድን ነው እንዳልሄድ የምትፈልገው እኔ ለምን እንደትጂ እፈልጋለሁ እኮ ነው እኮ ዛኮ ላቢኬሽን ነው እንጂ የሚወስዱኝ እንትን አይደለም ለአንድ እዛው ልኖር ምናምን ምናምን አይደለም እኮ አሁን ጥያቄሽ ፓስፖርት ወስደሃል ነው አዎ ወስደሃል ፓስፖርት እኮ ነው ወረቀት ነው ምን ያደርግልኝ እንዴ ሰሞኑን ከሌላ ሰው ጋር አሁን እነሱ እንደሄዱ ታውቃለህ አይደለም ሰሞኑን ከሌላ ሰው ጋር እንደምሄድና እንደመቻቹልኝ ሁሉን ነገር ምናምን ነገር ታውቃለህ ልጁ በቃ እኔም ብሎ እንደቀረ ታውቃለህ። ማነው ልጁ? እንደዚህ ጋር መጥቼ እንድናገር ነው እንደምፈልገው? ይሄ ምን ልጅ እንደምታወሪው ልጅ እኮ ነው። በቃ አብሮኝ የሚሄደው ልጅ አልሄድም። ስለዚህ ከሱ ጋር እንደምሄድ ምናምን ነገር ለአንተም ነግረውሃል እኮ። ማነው ልጁ? እነሱ ነው ደግሞ በቃ የኔን ደስታስ ነው የሚፈልጉ እንደዛ የሚያደርጉልኝ። ያንቺን ደስታ እኮ እነሱ ብቻ አይደለም እኔ እንፈልጋለን። እና ከፈለግክ ታዲያ ለምን ፓስፖርቱን ደበቀው? እንደ እነሱ አሁን እኮ በዚህ ሰባት ቀን ነው እኮ ትመጣላችሁ ምናምን ነገር ያሉን፣ ግን እኔ ፓስፖርት እንደብቀዋል እንዴት ነው መሄድ የምችለው? ሱፊያ ሰውን ተገቢ እኔ አንቺን ሱንትን አልደበቁም። የት እንዳለም ታቃ። እዚህ ጋር ካሜራ ስላለ ነው እንዴ? ካካሜ ካሜራ ላይ ሌላ ከካሜራ ጅርባ ላይ ሌላ አትሁን። አኗር የምን ነው ስሬት ከካሜራ ጅርባ ምን ነው? እኔ ማቀጠሩ ሰው ነበርክ፣ ግን አሁን ላይ አይደለ። አሁን ላይ ተቀየርክ። አንተ ስለማትሄድ አንተ ግን አልሄድክም፣ እና ሶፊያ አትሄድም ብለህ ነው ነው ሌላ ሰው ጋር መሄድ የለባትም ብለህ ነው? እኔ ካዩ እንዴ እኔም ጓደኞቼ ናቸው። እና ታዲያ ለምንድን ነው ታዲያ ለምን? ምን ብትሄጂ ምን አይከፋኝም። አንደኛ ነገር እኔ የአንቺ ፓስፖርት ለኔ የሚጠቅመኝ ነገር የለም። አሁን ምን አለ መሰለሽ ሶፊ፣ እኔ አንቺ ወረቀት ለምን ማለት ነው ወስዶም ለኔም የሚጠቅመኝ ነገር ሽጪው ብርማ ገኝበት ነገር ቢሆን ኦኬ ሰርቀሃል ይባላል፣ ግን ደግሞ ምንም ማያደርግልኝ ነው ፓስፖርት ነው። አንቺ ላይ ደብቄ ወይ ወስጄ ምን አደርገዋለሁ? እኔ እኮ አልሄድበትም ማለት ድሮም በቃ መቀኛ ከሩቀን የሚባለው እነሱ። አረ አንቺ ያለህን ፍሪንዲ የምታወሪው ነገር ለጂ አንተ አንተ ስላልሄድክ ብቻ እኮ ነው እኔንም በቃ እንዳልሄድ በቃ። እኔ በዚህ እንደዚህ ትመቀኘኛለህ ብዬ አስቤ አላውቅም። ማለት በቃ እያንዳንዱ ነገር ምስጢሬን ሳልደብቄ የምነግርህ ጅስፕሪንድ ጓደኛነን ጓደኛሞች ማለት ደግሞ ከህትና ከውንድ በላይ ነው ብዬ ነው። አይደለም ማማ እሺ። ከዛ በቃ እነሱ ሄደዋል። ልጅዩ ቀቷል። እኔ ጋር ነው ያሰበው። ማን ነው ነው? ካሜራ ላይ ስለሆነ አይ፣ ማን ነው አልናገርም። ለምን ነው ነው ነው ነው እንዳንተ ጓደኛዬ ነው። እሱ ጋር እንደሄድ በቃ አልፈለክም፣ ደበቅከው። አሁን ሶፍ የምሬ ነገር ሲሚኝ እኔ ከማንም ጋር ችግር የለብኝም፣ ሁላቸውም ጓደኞች ናቸው። ግን ልጁ ልጁ እኔ አላውቅም። አንደኛ ነገር ከልጁ እራሱ ስለምሄድሽ ስለምሄድሽ አላውቅም። እነሱ ሲያወሩ በቃ ማለት አሁን እሱ ቀረ ቀረ ምክንያቱም፣ ከኔ ጋር እንዲሄድ እየተመቻችለት ነው። ያመቻቹልን ደግሞ ጓደኞቻችን ናቸው። ባልና ሚስት ሆናችሁ አን የምትሄዱት ምንድን ነው? ቀረቀረ ምትለው አንቺ ከቀረሽ ቁስ ሚሄድ ይችላል። ማን ነው ልጁ? ምን ያደርግልህ? አለዚህ ካሜራ ላይ ምናገ ምንም አያደርግልኝ፣ ግን አሁን እኔ በማላውቀው ነገር አታስጠቁኝ። እኔ ምንም አውቀው ነገር የለም። የምር ይህን ከአንተ አልጠብቅም። አሁን ትሰጠኛለህ ፓስፖርቱን? አትሰጠኝም? የምን ፓስፖርት? በቃ ማለት ከእነሱ ጋር እንድሄድ አብሪሽን ጓደኛዬ ነው። ሩቲን ጓደኛዬ ነው። አታውቃለህ አይደለ? በደስታ ነው። እኔ ያንቺ ፓስፖርት አላየሁም። እሺ ሰው እንድቆጣ ታርጊ። እኔ ያንቺ ፓስፖርት አላየሁም። የምትሄጂው ልጅ ከሆነም ሂጂ። ከፈለግሽው ሰው ጋር አይመለከትም። እና በማላውቀው ነገር እንትን አትበይኝ። እኔ ያንቺ ቤት ገብቼ መስርቀኝ ነው አይደለም? ጓደኛዬ ነሽ አውቃለሁ፣ ግን ደግሞ በዚህን አካል ደረጃ እንትን ባንባባል ጥሩ ነው እንዴ? እኔ ከማንም ጋር ሲጂ፣ ለምን እኔ ከወንድ ጋር ስለሄድሽ ነው ይከፋኛል እንዴ? አይደለም። እና ለምንድን ነው እንደዚህ የምታወራ? ስነ ስርዓት ያስ ጀመር እንደዚህ ያስ ስነ ስርዓት ያ እንትን ይሻልሽ ወንጀል እንዴ ነው ማለት? በቃ ልጁ ከኔ ጋር እንዲሄድ እነሱ ደግሞ እንድንዝናና እያደረጉልን ነበር። በዛ መሃል ላይ አንተ ገብተህ ደግሞ ፓስፖርቱን ወሰድከው። ሶ እኔ እጂ እንድንዝናና አልፈልግም። ሁላችሁም ጓደኞቼ ናችሁ አልኩኩ፣ ገባሃ? አንተ ግን ያ ገበተዝናኝ በቃሽ፣ መብትሽ ነው ነው እንዴ ከማንም ጋር ስለተዝናናሽ እኔ አይከፋኝ። ተዝናኝ፣ ግን ደግሞ እዚህ ጋር በማላቀው ነገር ወንጀለኛ ታሪ ይሄን ነው ማወቅ አለብሽ። ለ እኔ እስከ ዛሬ ድረስ በቃ እኔ ደስታ ያስደስታል ብዬ አስብ ነበረ፣ ግን አይደለም ሶፊ። እኔ አሁን ከማንም ሰው ግን ከምንም እኔ እንትን አይደለም አይከፋኝም። አይከፋኝ፣ አንቺ ስለተዝናናሽ እኔ እንትን አይደለም አልከፋም። ስለዚህ በማላቀው ነገር እኔም ባታስከፍቺ ደስ ይለኛል። በቃ ሶፊ